ቸልሲ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባርሴሎናን ጨምሮ ሌሎቹንም የአውሮፓ ታላላቅ ክለቦችን እናነሳለን። በተለይ ዛሬ የአውሮፓ ቻምፒየንስ ሊግ ሁለተኛ ቀኑ ላይ ይገኛል። ትናንትና በርከት ያሉ ጨዋታዎችን ተመልክተናል። ዛሬም ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። እነሱንም ጨዋታዎች እየጠቆምን ወደ እናንተ ቆይታን የምናደርግ ነው የሚሆነው። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የአፍሪካ የአመቱ ምርጥ ተጫዋች እጩዎች ይፋ ተደርገባል። በአፍሪካ ዘንድሮ በ2025 የውድድር ዓመት በጣም ጥሩ የውድድር ዓመትን ያሳለፉ በርከት ያሉ ተጫዋቾች እንዳሉ ይታወቃልና እነሱን እንግዲህ በእጩ ዝርዝር ውስጥ ተካተባል። የ2025 የአፍሪካ ምርጡ ተጫዋች ለመባል በዚህ መሰረትም የተመረጡ ተጫዋቾችን ለመመልከት ያክል፣ ዞምቦ አንጉይሳ፣ ፍራንክ ዞምቦ አንጉይሳ የናፖሊው ካሜሮናዊ ተጫዋች በዚህ ዝርዝር ውስጥ የተካተተ ተጫዋች ነው። ለናፖሊ የሚጫወት ተጫዋች ነው። ሌላኛው ደግሞ እንዲሁም ማየሌ እየተባለም የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተጫዋችም እንዲሁ በዚህ ዝርዝር ውስጥ የሊቨርፑል መሐመድ ሳላህ በዚህ ዝርዝር ውስጥ አለ። ግብፃዊው ተጫዋች በዚህ ረድ አመት በሊቨርፑል ቤት በተለይ የተወዳጁ እንግሊዝ ፕሪሚየር ሊግን ባለፈው አመት ሲያሸንፉ በጣም ጥሩ የሚባል ጊዜን ማሳለፉ ይታወሳል። በባሎን ዶር ሽልማት ስነ ስርዓቱ ላይ አራተኛ ደረጃን ይዞ ማጠናቀቁ የምናስታውሰው ነው። እሱም የአመቱ ምርጥ ተጫዋች ለመባል በእጩ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። ዴኒስ ቦዋንጋ ደግሞ ሌላኛው የተካተተ ጋቦናዊ ተጫዋች እንደሆነ መረጃዎች ያሳያሉ። የቦሪሲያ ዶርትመንዱ ተጫዋች ሴርሁ ጉራይሲ በዚህ ዝርዝር ውስጥ አለ። ሞሮኮዊው የፓሪሰን ጀርሜን የቀኝ ተመላላይ ተጫዋች የሆነው አችራፍ ሀኪሚ በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። እሱም ከፓሪሰን ጀርሜን ጋር በጣም ጥሩ የሚባል የውድድር አመትን ማሳለፉን እናስታውሳለን። ድንቅ ጊዜን የአውሮፓ ቻምፒየንስ ሊግና የፍሬንች ሊግን ጨምሮ ሌሎችንም ዋንጫዎች ማሸነፍ የቻለ ተጫዋች ነው። ሌላኛው ኦሳማ ላም ሉዊም በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። ይህም ተጫዋች ሞሮኳዊ ነው። ሌላኛው የጋላት ሰራይ ና የናይጄሪያ ብሔራዊ ቡድን ተጫዋች የሆነው ቪክቶር ኦስሜን በዚህ ዝርዝር ውስጥ የተካተተም ሌላኛው ተጫዋች ነው። ሌሎቹ ሁለት ተጫዋቾች ደግሞ እንዲሁም ሴኔጋላዊያን ናቸው። አንደኛው ፓፔ ማተሳር ነው በዚህ ዝርዝር ውስጥ የተካተተው። ከዛ በተጨማሪ ደግሞ ሊልማን ጃይ የኤቨርተኑ ተጫዋችም በዚህ ዝርዝር ውስጥ የተካተተም ሌላኛው ተጫዋች እንደሆነ ነው መረጃዎች የሚያሳዩት። እነዚህ የ2025 የአፍሪካ ምርጡ ተጫዋች ለመባለም በእጩ ዝርዝር ውስጥ የተካተቱ ናቸው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። ሊሳንድሮ ማርቲኔስ መቼ ነው የሚመለሰው የሚሉ ጥያቄዎች በርካቶች እያነሱ ይገኛሉ። ትናንትና አመሻሹ ላይ በተለይ እንዲሁ ደግሞ ዛሬ ከጠዋት ጀምሮ እንደሚወጡ መረጃዎች ከሆነ ሊሳንድሮ ማርቲኔስ በዚህ ሳምንት ወደ ሙሉ የቡድን ልምምድ እንደሚመለስ ይጠበቃል የሚሉ መረጃዎች ናቸው እየወጡ የሚገኙት። አርጀንቲናዊው ተከላካይ ራሱን ለማጠናከርና ሙሉ ለሙሉ ለመመለስም ዝግጁ የሆነ ተጫዋች እንደሆነ እየተገለጸ ይገኛል። ጥሩ ጊዜያቶችን የሚያሳልፋል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። አሁን ላይ ወደ ልምምድም በቅርቡ ይመለሳል ተብሎ ይጠበቃል። በሚቀጥለው ወር ከሚደረገው የዓለም አቀፍ ረፍት በፊት ደግሞ ወደ ጨዋታ ሊመለስ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። በቅርቡ ወደ ማንቸስተር ዩናይትድ ወደ እንግዲህ ቋሚ ያስተላልፉ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ጆሹዋ ዘርክዚ ነገሮች እንደማይፈልገው ባይሆኑለት እንኳን እንደሚፈልገው ባይሆኑለት ሙያዊነቱን ጠብቆ መቆየት ማለት ግን ምን ማለት እንደሆነ ፍጹም ማሳያ አድርገው በርካቶች እያነሱት ይገኛሉ። የተጫዋች በማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት እንዲቆይ ከተደረገ በኋላ ያኔ እንግዲህ እሱ ለመልቀቅ ጥያቄዎችን ባያቀርብ እንኳን በርከት ያሉ የአውሮፓ ክለቦች ግን እሱን ለማስፈረም ፍላጎት የነበራቸው እንደነበሩ እናስታውሳለን። ከእነዚህ መካከል ናፖሊ ራስመስ ሆይለንድን ከማስፈረሙ በፊት መጀመሪያ ጥያቄ ያቀረበው ጆሹዋ ዝርክዚ ለማስፈረም እንደነበር እናስታውሳለን እና ነገር ግን አሰልጣኝ ሩበን አሞሪም ይህ ተጫዋች እንዲቆይ ፍላጎቱ ስለነበራቸው ተጫዋቹ ሳይቆይ ቆይቷል። አሁን ሳይቀይ ቡድን ሳይቀይር ቆይቷልና አሁን ላይ ደግሞ ይህ ተጫዋች ወደ ሌሎች ክለቦች ማምራት እንደሚፈልግ ይነገራል። ምክንያቱም በማንቸስተር ዩናይትድ ቤት የሚፈልገውን ያክል ደቂቃዎችን ማግኘት እየቻለ ካለ መሆኑ ጋር በተያዘ ማለት ነው። እስካሁን በሩበናሞሪም ስር ስርም ቋሚ ሆኖ ጀምሮ አያውቅም። ነገር ግን ይህ ምክንያት አድርጎ ምንም አይነት የባህሪ ለውጥ አላሳየም ተብለዋል ከሊቨርፑል ጋር ባደረጉት ጨዋታ ላይ ከጨዋታው መጠናቀቅ በኋላ ሁሉንም ተጫዋቾች እንኳን ደስ አላችሁ ሲልም ጭምር ነው በርካቶች ካሜራ ውስጥ የገባው በተጨማሪም ከልብ የመነጨ ደስታውንም በአስቴቶቹ ላይ ደጋፊ አስቴቶችንም ሲያክል እንደነበር ጭምር ይነገራል እግር ኳስ ማለት ይህ እንደሆነ ነው በርካቶች የሚያነሱት የቡድን ጨዋታ ነው አስራ አንድ ተጫዋቾች ሜዳ ውስጥ ይጫወታሉ ነገር ግን ሁሉም ሰው አስተዋጽኦ ያደርጋል ተብሎ ይጠበቃል ሜዳ ውስጥ ያሉት ተቀያሪ ወንበር ላይ ለተቀመጡትም ይጫወታሉ በተመሳሳይ በተቀያሪ ወንበር ላይ ያሉትም ሜዳ ውስጥ ላሉት ብርታት እንደሚሆኑም ይታወቃል ማን ጀመረ ማን ምንም አይደለም ዋናው ነገር የክለቡን አርማ በጋራ በመሆንም በትልቅ ስራ ከፍ ለማድረግ መሞከር እንደሆኑ በርካቶች የጆሹዋ ዘርክዚ ምሳሌ ነው ሲሉ ይናገራሉ። ጆሹዋ ዘርክዚም እንግዲህ ትልቅ ክለብ ማለት ምን ማለት እንደሆነ በሚገባ ተረድቷል። በክፉም በደጉም አሁንም ድምፁን አጥፍቶ ለመስራት ሙከራዎችን ያደርጋል እንጂ ሚዲያ ላይ ወጥቶ በግልጽ የሚናገራቸው ንግግሮች እንደሌሉና ማንቸስተር ዩናይትድንም ማስከፋት እንደማይፈልግ ጭምር ነው። መረጃዎች የወጡት ገና ወጣት መሆኑን ተከትሎ፣ በእርግጠኝነት ደግሞ እሱ ምናልባት በማንቸስተር ዩናይትድ እንኳን መጫወት እንኳን ባይችል በሌሎች ክለቦች ሄዱ እራሱን በደንብ ማሳየት የሚችል አይነት ተጫዋች እንደሆነ በርካቶችም ያምናሉን የተባለው በዘንድሮው የውድድር አመት ማንቸስተር ዩናይትድ ከአውሮፓ መድረኮች በተለይ ውጪ መሆኑና በርከት ያሉ ተሳትፎዎችን አለማድረጉ በርከት ያሉ ጨዋታዎች አለመኖራቸው፣ እነዚህ ተጫዋቾችን ሮቴሽንን እንዳያደርጉ አድርጓቸዋል። በተለይ በፕሪምየር ሊግ ብቻ ሳምንትን እየጠበቁ ስለሆነ የሚጫወቱት የካፕ ጨዋታም በተለይ ደግሞ የካራባው ካፕ ላይም በግሬምስቤ ስለተሸነፉ እንግዲህ ዩናይትድ አሁን ሳምንት እየጠበቀ ፕሪምየር ሊግ ነው እየተጫወተ የሚገኘውና በሳምንት ደግሞ የነበሩትን ተጫዋቾች አሳረፎ በድጋሚ ራሳቸውን ቋሚ 11ዱን ይዞ መግባት ይቻላል። ምክንያቱም ድካም የማይኖርባቸው ለሳምንታት እረፍት ስለሚያደርጉ በዚህ ምክንያት ሮቴሽኖችን ለማድረግ አስቸጋሪ አድርጓል። በማንቸስተር ዩናይትድ ቤትና እድል የሚሰጣቸው ተጫዋቾች እድል እንዳያገኙ ያደረገበት ምክንያትም ያ ስለሆነ ነው። እንግዲህ ጆሹዋ ዝርክዚ የመሰለፍ እድሎችን ማግኘት ያልቻለው፣ ምናልባትም የአፍሪካ ዋንጫ ግን በሚጀመርበት ሰዓት ጆሹዋ ዝርክዚ ሜዳ ላይ ልንመለከት የምንችልበት እድል በጣም ሰፊ ነው የሚሆነው። ምክንያቱም በርከት ያሉ ተጫዋቾች በማንቸስተር ዩናይትድ ቤኩል ለምሳሌ ያክል የአማዲያሎ የአይቮሪኮስት ብሔራዊ ቡድን ተጫዋች ነው። ብሪያን ኤምቤሞም ጭምር ክለቡን ለቆ ሊሄድ የሚችልበት እድል አለ በአፍሪካ ዋንጫው ምክንያትና፣ እነዚህ ተጫዋቾች በሚሄዱበት ሰዓት ግን የጨዋታ እድሎች ሊያገኝ የሚችልበት እድል ይኖራል ተብሎ ነው የሚጠበቀው። ከማንቸስተር ዩናይትድ በውሰት ወደ ባርሴሎና የተዘዋወረው ማርከስ ራሽፎርድ በጣም ጥሩ የሚባሉ ጊዜያቶችን በዚህ ክለብ እያሳለፈ እንደሚገኝ አሁንም ይታወቃል። ማርከስ ራሽፎርድ በካታላኑ ክለብ መድመቁን እንደቀጠለ ነው መረጃዎች የሚያሳዩት። በተለይ ደግሞ ትላንትና ምሽት በተደረገ የአውሮፓ ቻምፒየንስ ሊግ መርሃ ግበር ባርሴሎና ኦሎምፒያኮስን ባሸነፈበት ጨዋታ ራሽፎርድ ሁለት ጎሎችን ማስቆጠር ችሏል። ባለፉት በአውሮፓ ቻምፒየንስ ሊግ ጨዋታዎችም ጎል እንዳስቆጠረ እናስታውሳለን። በተለይ ወደ እንግሊዝ መጥቶ ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ላይ ሁለት ጎሎችን እንዲሁም አስቆጥሮ እንደነበር እናስታውሳለን። እና ትላንትና ሌላ ሁለት ጎሎችን ጨምሯል። እንዲሁም በአውሮፓ ቻምፒየንስ ሊግ በአጠቃላይ በሶስት ጨዋታዎችም ለባርሴሎና አምስት የግብ ተሳትፎዎችን ማድረግ ችሏል። አራት ጎሎችን አስቆጥሮ አንድ አሲስት በማድረግና ራሽፈርድ አሁንም በካታላኑ ክለብ ባርሴሎና በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው። ድንቅ የሚባለም ጊዜን እያሳለፈ እንደሚገኝ እየተመለከትን ነው። በተጨማሪም እንግሊዛዊ ዋጥቂ በአጠቃላይ ለባርሴሎና ባደረጋቸው አስራ ሁለት ጨዋታዎች ደግሞ አስር የግብ ተሳትፎችን አድርጓል። አምስት ጎሎችን አስቆጥሯል። አምስት አሲስቶችን ደግሞ ማስመዝገብ የቻለበትን የውድድር ዓመት ነው እያሳለፈ የሚገኘውና ጥሩ የሚባል ጊዜ ነው እያሳለፈ የሚገኘው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናድርስ። ሚኬል አርቴታ ይናገራል፤ ሁሌም ወደ ጨዋታ የምንገባው እቅድ ይዘን ነው። ይህ እግር ኳስ ነው። አንዳንድ ጊዜ ይሰራል፣ አንዳንድ ጊዜ ደግሞ ላይሰራ ይችላል ዋናው ዓላማችን ግን ጨዋታዎችን በጥረትና በዲሲፕሊን እንዲሁም በትክክለኛ ታክቲክ ማሸነፍ ነው ሲልም ጭምር ይናገራል። ሚኬል አርቴታ ነው ይህንን ሀሳብ እየሰጠም የሚገኘውና እንግዲህ ሚኬል አርቴታ ትናንትና ከአትሌቲኮ ማድሪድ ጋር ባደረጉት የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ድል እንደቀናቸው የሚታወስ ጉዳይ ነው። አርቴታ ስለ ቪክተር ዮኬረሽም እንዲሁ ይናገራል። ከአሁኑ በኋላ ጥሩን ስራውን እንዲቀጥልና ግቦችን ማስቆጠር እንዲችልም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ሁለቱ ጎሎች ይገባዋል ብዬ አስባለሁ። ምክንያቱም በቅርብ ሳምንታት ምንም እንኳን ጎል ባያስቆጠርም ከሱ የተመለከትነው ጥሩ ነገር ነበር። በቡድኑ ላይ ያሳደረው ተጽዕኖና ለቡድኑ ደግሞ በተለያዩ ዘርፎች ያበረከተው አስተዋጽኦ ፍጹም ግልጽ ነበር። እናም በሱ ላይ የነበረን እምነትም ቅንጣት ታክለ ጥርጣሬ አልነበረንም ሲልም ጭምር ነው አርቴታም ስለ ቪክተር ዮኬረሽም ሀሳቡን እየሰጠም እንዲሁ የሚገኘውና ትናንትና በተለይ ጎል ማስቆጠሩ ደግሞ ለተጫዋቹ መነሳሻነት በጣም በትልቁ ይረዳዋል ተብሎ ይታሰባል። በሚቀጥሉት ጨዋታዎች ላይም ጎል እንዲያስቆጥር በጣም ትልቅ እገዛዎችን ያደርገለታል ተብሎ እንደሚጠበቅ ነው መረጃዎች ያሳዩት። በአርሰናል ቤት አሁን ያለው ትልቅ ፉክክርና፣ በተለይ ደግሞ የቡድን ጥልቀቱ በርከት ያሉ ተጫዋቾች መፈረማቸውና በዚህ ቡድን ውስጥ በተለያዩ ቦታዎች ላይ ትልቅ ፉክክር መኖሩ ለጋብርኤል ማርቲኔሊ ትልቅ ጥቅም እንደሰጠውና ራሱን እንዲያሻሽልና በልምምር ላይ ጠንክሮ እንዲሰራም በጣም ትልቅ ገዛዎች እንዳደረጉለት በርካቶች ያምናሉ። በተለይ ደግሞ ይህ ተጫዋች ዘንድሮ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው። ተቀይሮም ይሁን በሚገባበት ሰዓት እንዲሁም በቋሚነት በሚሰለፍበትም ሰዓት በጣም ጥሩ ነገሮችን ሲያደርግ ሜዳ ላይ እየተመለከት ነው እንገኛለን እና አርሰናሎች በጣም በዚህ ተጫዋች አሁን ላይ እየተደሰቱ እንደሚገኙ ዘገባዎች ያሳያሉ። በተለይ የቪክተር ዮኬሬሽም ለመስመር አጥቂዎች ነፃነትን ደግሞ እየሰጣቸው እንደሚገኝና ክፍተቶችን እየፈጠረላቸው በመገኘቱ ምክንያት አርሰናል የክንፍ መስመር ተጫዋቾቹ በጣም ትልቅ ጥቅምን እያገኙ እንደሆነ ይታመናል። ከእነዚህ መካከል በትልቁ ለውጦችን እያሳየ የሚገኘው ደግሞ ጋብሪኤል ማርቲኔሊ እንደሆነ ነው መረጃዎች በትልቁ እያሳዩ የሚገኙት። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተም የምናደርስበት ሰዓት ላይ እንገኛለን። ወደ ቤተሰቦቻችን ሰማያዎቹ የስፖንሰርሺፕ ስምምነት መፈጸማቸው ዘገባዎች ያሳያሉ። የምዕራብ ለንደኑ ክለብ ቸልሲ ከኤፍፒቲ ኮርፖሬሽን ጋርም የስፖንሰርሺፕ ስምምነት ለመፈጸም መስማማታቸው ነው ይፋ የተደረገው። ሰሜዎቹ ከቬትናሙ የቴክኖሎጂ ተቋም ኤፍፒቲ ጋር እስከ ውድድር ዘመኑ መጨረሻ የሚቆይ የስፖንሰርሺፕ ስምምነትም ይፈጽማሉ። ይህንን ተከትሎ ቼልሲ በቀጣይ ጨዋታዎች የማሊያቸው እጅጌ ላይ ኤፍፒቲ አርማን በማስቀመጥም የሚጫወቱ ይሆናል። ቼልሲ የውድድር ዘመኑ ላይ ያለ እጅጌ ስፖንሰር መጀመራቸው የሚታወስ ጉዳይ ነው። አሁን ላይ ግን ኤፍፒቲ ይህንን ቦታ የሚወስድ ይሆናል። በሌላ በኩል ቸልሲ ዋና የማሊያ ላይ ስፖንሰር ስምምነት ለመፈጸመ መቃረባቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ እየዘገበ የሚገኘው። የአያክሱ ዋና አሰልጣኝ የሆኑት ጆን ሄቲንጋም ቡድናቸው በዛሬው የቸልሲ ጨዋታ በለመደበት ያጮወት መንገድ እንደሚጫወት ነው የገለጹት። ዛሬ የሚገጥሙት 1.4 ቢሊዮን ዋጋ ያለው ቸልሲ ስለመሆኑ የጠየቁት አሰልጣኙ በከረጢት ሙሉ ገንዘብ ጎል ሲያስቆጥር አይቻላውቅም ሲሉ ነው የተናገሩት። በእርግጠኝነት ለማጥቃት ወደ ሜዳ እንገባለን የሚሉት አሰልጣኞም ቸልሲ ወደ ኋላ እንድንመለስ የሚያስገድደን ቅጽበትም ይኖረዋል እንግዲህ ሲሉ ጭምር ነው እንዲሁ የተናገረው። ቸልሲ ጫና ፈጥሮ ሲጫወት በጋራ መቆምና መደራጀት አለብን ሲሉ ነው የአክሱ አሰልጣኝ ጆን ሄቲንጋ ሐሳባቸውን የሰጡት። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። የሪያል ማድሪድ ደጋፊዎች ለሉካስ ቫስኪውዝ ክብራቸውን ይገልጻሉ። የሪያል ማድሪድ ደጋፊዎች በዛሬው የዩቬንቱስ ጨዋታ በሳንቲያጎ ቤርናቢው ስቴዲየም ለሉካስ ቫስኪውዝ ያላቸውን ክብር ያሳያሉ ተብሏል። ደጋፊዎቹ በስቴዲየሙ የሉካስ ቫስኪውዝን ምስል እንደሚያስመለክቱ ነው የተገለጸው። ደጋፊዎቹ በደጋፊዎቹ የተዘጋጀው ምስል ቫስኪውዝ በልጅነቱ ሪያል ማድሪድን ሲደግፍ ከተነሳው ፎቶ ተወስዶ የተዘጋጀ መሆኑ ነው እየተነገረ የሚገኘው። ሉካስ ቫስኪውስ ከ አስራ ሰባት ዓመታት በኋላ ከሪያል ማድሪድ ጋር መለየቱ የሚታወስ ጉዳይ ነው። ዛሬ ደግሞ ያስቡታል ተብሎ ነው የሚታሰበው። ኦስማን ደምቤሌም ሀሳቡን ሰጥቷል። ኬሊያን ምባፔ የዘንድሮን ባሎን ዶር እንደሚያሸንፍ ተስፋ አደርጋለሁ። ካሳለፈው የእግር ኳስ ዘመን አንጻርና ዘንድሮ ካሳየው ምርጥ አጀማመር አንጻር ይገባዋል ይህንን አጀማመሩን አሳምሮ ጎል ማስቆጠሩን ቀጥሎ የባሎን ዶር አሸናፊ ቢሆን ደስ ይለኛል ሲልም ጭምር ነው ኦስማን ደምቤሌ እየተናገረ የሚገኘው። የዘንድሮ ባሎን ዶርንም የሚያሸንፈው ኬሊያን ምባፔ ነው ሲል ጭምር ነው የተናገረው ኦስማን ደምቤሌ። ዛሬ የአውሮፓ ቻምፒየንስ ሊግ ሶስተኛ ዙር መርሃ ግብራቸውን ሪያል ማድሪድ እና ዩቬንቱስ የሚያደርጉ ይሆናል ሳንቲያጎ ቤርናቢው ላይ ምሽት አራት ሰዓት ላይ የሚደረግ ጨዋታ ነው። በአሰልጣኝ ሻቪ አሎንዞ የሚመራው ሪያል ማድሪድ ከሀገራት ጨዋታ መልስም በሳምንቱ መጨረሻ ቀናት ማለትም በዕለተ እሁድ ምሽት በዘጠነኛ ሳምንት የላሊጋ መርሃ ግብር ከሜዳ ውጪ በመጓዝም ሄታፌን አንድ ለዜሮ በሆነ ጠባብ ውጤት አሸንፎ ከኤል ክላሲኮ በፊት ወሳኝ ሶስት ነጥብ ማሳካት የቻለ ሲሆን ዛሬ ምሽትም በአውሮፓ ቻምፒየንስ ሊግ ተጠባቂ የሶስተኛ ዙር መርሃ ግብሩን ከጣሊያኑ ግዙፍ ክለብ ዩቬንቱስ ጋር በሜዳው ሳንቲያጎ ቤርናቢው የሚያደርግበት ጨዋታ በጉጉት ይጠበቃል። ሪያል ማድሪድ በዘንድሮ የውድድር ዘመን በሁሉም ውድድሮች 11 ጨዋታዎችን ማከናወን የቻለ ሲሆን በላሊጋውም 9 ያክል ጨዋታዎችን ማከናወን ችሏል። ከዚህ በተጨማሪም ሪያል ማድሪድ ካከናወናቸው 9 ያክል የላሊጋ ጨዋታዎችም መሃል ስምንቱን ማሸነፍ ሲችል፣ በቀሪ አንድ ጨዋታ ላይ ብቻ ሽንፈትን አስተናግዷል። በዚህ መሰረትም ሪያል ማድሪድ 24 ነጥቦችን በመሰብሰብ በአሁኑ ጊዜም ላሊጋውን በቀዳሚነት በመምራት ላይ የሚገኝ ቡድን እንደሆነ የሚታወቅ ነው። ሪያል ማድሪድ በተመሳሳይ በዘንድሮው የውድድር ዓመት በሻምፒየንስ ሊጉ ሁለት ጨዋታዎችን ሲያከናወን ኦሎምፒክ ደ ማርሴይ በሜዳው እንዲሁም ካይራት አልማቲን ከሜዳው ውጭ ተጉዞ ድል ማድረጉን የምናስታውሰው ነው። በዚህም ሪያል ማድሪድ በቻምፒየንስ ሊግ እስካሁን ባለው ስድስት ነጥቦችን መሰብሰብ የቻለ ሲሆን፣ በአንጻሩ ሰባት ጎሎችን ማስቆጠር ችሏል። እንዲሁም የተቆጠረበት የጎል መጠንም አንድ ሲሆን፣ በአሁኑ ሰዓትም የምሽቱን ጨዋታ ሳይጨምር እንግዲህ ስድስት ነጥቦችን መሰብሰብ የቻለ ቡድን ነው። ዮሐን ላፖርት ሪያል ማድሪድ በዳኞች እንዲሁም እየተደገፈ ነው ብሎ ስለመናገሩ ምን ታስባለ ተብሎ ጥያቄዎች የቀረበለት ደግሞ የኦሎምፒያ ኮሱ አሰልጣኝ ማንዴልበር ነው። ይህንን ሀሳብ የሰጠው በ2017/18 የውድድር ዓመት በኤባር እና በባርሴሎና መካከል በተደረገ ጨዋታ እንዲመለከት ጠቁመዋለሁ። አሁን እኔ ግሪክ ውስጥ በጣም ደስተኛ ነኝ። ከስፔን ላሊጋ ውጪ ምንም ግንኙነት መፍጠር አልፈልግም ከስፔን ሊግ ጋር ሲል ነው የኦሎምፒያ ኮሱ አሰልጣኝ የተናገሩት። በአሰልጣኝ ኢጎር ቱዶር የሚመራው የጣሊያኑ ክለብ ዩቬንቱስ በዘንዱ የውድድር ዘመን ጥሩ የሚባል አጀማመርን ማድረግ የቻለ ቢሆንም ቡርኑ ግን በሂደት ጨዋታዎችን እየተሸነፈና ተደጋጋሚ ነጥቦችን በመጣል ላይም ሲሆን አሁን ደግሞ ከበድ የሚባል የውጤት ማጣት ቀውስ ውስጥ የገባ ክለብ ነው። ለአብነት ያክል በሳምንቱ መጨረሻ ቀናት ማለትም በእለተ እሁድ በጣሊያን ሴሪኤ 7ኛ ሳምንት መርሃ ግብር በሴስ ፋብሬጋስ እየሰለጠነ በሚገኘው ኮሞ ሁለት ለዜሮ በሆነ ውጤት መሸነፉ ይታወሳል። በዚህም ደግሞ ዛሬ ምሽት በቻምፒየንስ ሊጉ ሶስተኛ ዙር መርሃ ግብር ከውድድሩ ኃያል ክለብ ሪያል ማድሪድ ጋር በግዙፉ ሳንቲያጎ ቤርናቢው የሚያከናውነው ጨዋታ በጉጉት የሚጠበቅ ጨዋታ እንዲሆን አድርጎታል። ዩቬንቱስ በዘንድሮው የውድድር አመት በጣሊያን ሲሪኤም ሰባት ያክል ጨዋታዎችን ያከናወነ ሲሆን ሶስት ጨዋታዎችን ማሸነፍ ችሏል። በአንጻሩ በሶስት ጨዋታዎች ላይ እንግዲህ ከተጋጣሚዎቹ ጋር እኩል ነጥብ ተጋርቶ የወጣ ሲሆን በቀሪ አንድ መርሃ ግብር ላይ ሽንፈትን አስተናግዷል። በዚህም ደግሞ ማግኘት ከሚጠበቅበት 21 ነጥብ ማሳካት የቻለው 12ቱን ብቻ ሲሆን በአሁኑ ሰዓትም በሊጉ የደረጃ ሰንጠረዥ ሰባተኛ ደረጃ ላይ ነው የተቀመጠው። ከዚህ በተጨማሪ ዩቬንቱስ በዘንድሮ የውድድር ዓመት በቻምፒየንስ ሊጉ ልክ እንደ ሪያል ማድሪድ ሁሉ ሁለት ያክል ጨዋታዎችን ማከናወን የቻለ ሲሆን በእነዚህ ጨዋታዎች ላይም ምንም ድል አላስመዘገበም። ዩቬንቱስ በመጀመሪያው ዙር በሜዳው ከቦሩሲያ ዶርትመንድ ጋር ያከናወነው ጨዋታ አራት አቻ በሆነው ሁኔታ ያጠናቀቀ ሲሆን ሁለተኛው ዙር ጨዋታንም ከሌላኛው የስፔን ተወካይ ቪያሪያል ጋር አከናውነው በተመሳሳይ በአቻ ውጤት ነው ማጠናቀቅ የቻለው። ፌዴሪኮ ቫልቬርዴ በተመሳሳይ ዛሬ ምሽት በመስመር ተከላካይ ቦታ ላይ ይመለሳል እናም የሻቪ አሎንዞ ችግርንም ይቀንሳል። ኤድዋርዶ ካማቪንጋ እና ጁድ ቤሊንጋም ወደ ሜዳ በተመለሱበት በዚህ ወቅት የፌዴሪኮ ቫልቬርዴ ወደ መሀል አማካይ ቦታ መመለስም ትንሽ አስቸጋሪ ነው የሚሆነው። የቫልቬርዴ ወደዚህ ቦታ መሸጋገሩ አወዛጋቢ ሊሆን ይችላል። ምክንያቱም በእርግጠኝነት ኦሪዮል ሹዋሜኒ ዛሬ ምሽት ከዩቬንቱስ ጋር፣ እሁድ ከባርሴሎና ጋር በሚደረገው ፍልሚያ ላይ የቋሚ ተሰላፊነት እድሉን የማግኘቱ ነገር የተረጋገጠ ይመስላል። አርዳ ጉሌርም እንዲሁ ሻቪ ከሶስት አጥቂዎች ጋር መጫወት ከፈለገና ፌዴሪኮ ቫልቬርዴም ወደ መሀል ሜዳ መመለስ ከፈለገ ከቫልቬርዴና ቤሊንጋም አንዱን በተጠባባቂ ወንበር ላይ ማስቀመጥ ይኖርበታል። ስለዚህም ፌዴሪኮ ቫልቬርዴ ካርቫሃልን ወይም ደግሞ ትሬንት አሌክዛንደር አርኖል እስኪመለሱም በትክክለኛው የቀይ መስመር ተከላካይ ቦታ ላይ ማሰለፉ በጣም ጥሩ መንገድ ይሆናል ተብሎ እንደሚታሰብ ነው። ማርካ የተባለው የመረጃ ምንጭ እየገለጸም የሚገኘው ቲቦ ኩርቱዋ ስለ ኤንድሪክ ፊሊፔ ይናገራል። እሱ ከረጅም እና ብዙ ጉዳቶች እንደመመለሱ የማገገሚያ ጊዜ ይፈልጋል። በተጨማሪም በአጥቂ መስመሩ ላይም ያለው ፉክክር ቀላል የሚባል አይደለም። ነገር ግን ልምምዶችን በጥሩ ሁኔታ እየሰራ ነው። ስለዚህም እድሎችን ማግኘቱ አይቀሬ ነው። ጥቂት ደቂቃዎችን በሪያል ማድሪድ ቤት መጫወት የሚችል ከሆነ በውሰት መሄዱ መፍትሄ አይሆንም ነገር ግን ውሳኔው የእሱ ነው የሚሆነው፣ ሲል ቲቦ ኩርቱባ ስለ ኤንድሪክ ፊሊፔ ሀሳቡን ይናገራል። ሪያል ማድሪድ በዛሬው ዕለት በግዙፉ ሳንቲያጎ ቤርናቢው ዩቬንቱስን የሚያስተናግድ ሲሆን፣ በሳምንቱ መጨረሻ ደግሞ የምንጊዜም ተቀናቃኙን ባርሴሎናን በሜዳው ያስተናግዳል። እነዚህ ወሳኝ ጨዋታዎች ታዲያ የሻቪ አሎንዞ ፕሮጀክት በምን ሁኔታ እየሄደ እንደሆነ ለማወቅም ወሳኝነታቸው ትልቅ ነው። በተለይም በከተማ ተቀናቃኙ በከባዱ ከተሸነፈ በኋላ በትልቅ ጨዋታ ላይ ያለውን አቅም ለመፈተሽ እነዚህን ሁለት ጨዋታዎችም ይጠቀምበታል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት ሩበን ማርቲን ነው ይህንን መረጃ እያጋራ የሚገኘው በዚሁ የባርሴሎናን ጉዳዮች የምናንሳ አሰልጣኝ ሃንሴፍሊክ ቅጣት ተጥሎባቸዋል የባርሴሎና አሰልጣኝ ሃንሴፍሊክ ፍሊክ በሳምንቱ መጨረሻ በተመለከቱት ቀይ ካርድ ምክንያት የጨዋታ ቅጣት ተጥሎባቸዋል አሰልጣኙ ያቀረቡት ይግባኝ ተቀባይነት ያላገኘ ሲሆን የአንድ ጨዋታ ቅጣትም እንዲቀጡ ተወስኖባቸዋል። ይህንን ተከትሎ አሰልጣኝ ሃንሴ ፍሊክ በእሁዱ በሪያል ማድሪድ ጨዋታ ቡድናቸውን የማይመሩ ይሆናል ተብሎ ነው የሚጠበቀው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ጄሚ ካራገር ይናገራል። ሊቨርፑል ማምሻውን የሽንፈት ጉዞውን ማቋረጥ አለበት ብሏል። ጄሚ ካራገር ሲናገር ሊቨርፑልን የሚያክል ትልቅ ክለብ ወይም ደግሞ እንደ ሪያል ማድሪድ ፓሪሰን ጀርሜን፣ አርሰናል እና ባየር ሚኒክ የመሳሰሉ ክለቦች በተከታታይ አራት ጨዋታዎችን አይሸነፉም እና ደግሞ ይህ መሆን የለበትም። በተለይም ሊቨርፑል ለዝውውር ካወጣው ገንዘብ አንጻር እንዲህ ሊሆን በጭራሽ አይገባውም። ምናልባት ዛሬ ሊቨርፑልን የሚሸነፍ ከሆነ የአርነስሎት አሰልጣኝነት ላይ ጥያቄዎች መነሳት የሚጀምሩ ይመስለኛል። የቡድኑ ኃላፊነት ስለሆነ ነገሮች በፍጥነት ለማስተካከልም መሞከር ይኖርበታል ሲልም ጭምር ነው ጄሚ ካራገር ስለ አርነስሎት ሀሳቡን ያጋራው። አርነስ ሎት በሪያ ግራቨንበርች ላይ ሀሳባቸውን ሰጥተዋል። ሪያ ግራቨንበርች በፍራንክፈርቱ ጨዋታ ላይ አይገኝም። በሳምንቱ መጨረሻም ከብሬንፈርድ ጋር ለምናደርገው ጨዋታ ላይም እንደሚገኝ ተስፋ እናደርጋለን። ነገር ግን የቁርጭምጭሚት ጭምጭሚት ጉዳት ነው። እኛ ደግሞ መጠበቅና ማየት ይኖርብናል። ከፍራንክፈርት ስንመለስም ትንሽ ጊዜ እንሰጠውና የት እንደሆነ ማየትም እናስባለን። ሲልም ጭምርን የተናገረው አሰልጣኝ አርነስሎት ዛሬ ሁለቱ ብሩኖ ጨዋታቸውን ያደርጋሉ። ፍራንክፈርት ና ሊቨርፑል ምሽት አራት ሰዓት ላይ የሚደረግ ጨዋታ ነው። በባንክ ፓርክ ስቴዲየም ነው ይህ ጨዋታ የሚደረገው። ሊቨርፑሎች በውድድር ለመጨረሻ ጊዜ ያደረጉት ጨዋታ ከሜዳ ውጭ ተጉዞ በጋላትሳራይ በቻምፒየንስ ሊጉ አንድ ለዜሮ በሆነ ውጤት መሸነፉ ይታወሳል። እና ካደረጓቸው ያለፉት አምስት ጨዋታዎች ደግሞ አራቱን ሲሸነፉ አንዱ ደግሞ ማሸነፍ የቻሉበት ነው ባለፉት አምስት ጨዋታዎቻቸው በተመሳሳይ መልኩ ተጋጣሚያቸው የሆነው ፍራንክፈርት ካደረጋቸው ያለፉት አምስት ጨዋታዎች በሶስቱ ሲሸነፍ በአንዱ አቻውቶ በቀሪ አንዱ ጨዋታ ድል ቀን ቶታል በውድድሩ ያደረገው የመጨረሻው ጨዋታ በአትሌቲኮ ማድሪድ አምስት ለአንድ በሆነ ውጤት ሽንፈትን የቀመሰበት ጨዋታ ነበር። የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል በሁሉም የውድድር መድረክ ከፍራንክፈርት ጋር ሁለት ጊዜ ተገናኘ ሲሆን አንድ ጊዜ ሊቨርፑል ማሸነፍ ሲችል፣ በአንድ ጨዋታ ደግሞ ነጥብ ተጋርተው ነው መውጣት የቻሉት። ሊቨርፑል ከፍራንክፈርት ጋር ያለው ቁጥራዊ መረጃ ይሄ ነው። ሁለት ጨዋታዎችን ያደርገዋል። አንድ ጨዋታውን ሊቨርፑል አሸንፎ አንድ ጨዋታ ሁለት ቡድኖች ሳይሸናነፏቸው የወጡበት ነው። በማንቸስተር ዩናይትድ ጨዋታ ጉዳት ያስተናገደው ሪያ ግራቨንበርች በዛሬው ጨዋታ ላይ እንደማይሳተፍ አሰልጣኝ አርኔ ስሎት ይፋ አድርገዋል። በዚህ መሰረትም አሊሰን ቤከር፣ ጂኦቫኒ ሊዮን፣ ዋተሮ ኤንዶና፣ ሪያ ግራቨንበርች በዛሬው ጨዋታ ላይ በአስተላለፍ ውስጥ የማንመለከታቸው የሊቨርፑል ተጫዋቾች ናቸው። ስለዚህም አራት ሁለት ሶስት አንድን ይጠቀማሉ ተብሎ ይታሰባል። ጆርጅ መማር ዳሼቪሊ በግብ ጠባቂነት ይኖራል። ምናልባት የጀረሚ ፍሪምፖንግ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ ና ሮበርትሰንን ጥምረት ልንመለከት እንችላለን። ከርቲስ ጆንስ፣ ሶቦዝላይ፣ ሞሐመድ ሳላ፣ ፍሎሪያን ቬርትስ፣ ጋክፖ ና ኤኪቲኬ በዛሬው ጨዋታ በቋሚ አስተላለፍ ውስጥ ልንመለከት የምንችልበት እድል በጣም ሰፊ ነው። ኤኪቲኬ የቀድሞ ክለቡን ነው የሚገጥመው ዛሬ የአይንትራክ ፍራንክፈርት ተጫዋች እንደነበር እናስታውሳለን። የቀድሞ ክለቡን የሚገጥምበት ጨዋታም ይሆናል ተብሎ ይታሰባል። በፍራንክፈርት በኩልም በጉዳት ምክንያት የማይኖሩ ተጫዋቾች አሉ። በአውም ከነዚህ መካከል አንደኛው ነው። በዛሬው ጨዋታ ላይም እንግዲህ የፍራንክፈርት አስተላለፍ አራት ሁለት ሶስት አንድ ይሆናል ተብሎ ይጠበቃል። ዶሚኒክ ሶቦዝ ላይ ሀሳቦችን ሰጥቷል። ብዙ ስብሰባዎች ነበሩን እርስ በእርሳችን ተነጋግረናል። በፍራንክፈርት ላይ ምላሽ ለመስጠትም ዝግጁ ነን። እናም ያ ነው የምናደርገው ሲልም ጭምር ነው የተናገረው። ዶሚኒክ ሶቦስላይ ነው ይህንን ሀሳብ የሰጠው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳም። ሪኮ ሉዊስ ሀሳቡን ሰጥቷል። ኤርሊንግ ሃላንድን በተመለከተ ሲናገር ሃላንድ መግለጽ የማይቻል ነው። ከእሱ ጋር መጫወት አስደናቂና ምርጥ ፊርማ ነው። ብዙ ተከላካዮችን እያስወጣም ለሌሎች ቦታ ይከፍታል። ሃላንድ ሁልጊዜም ግቦችን ለማስቆጠር የሚሞክርና ተስፋ ማይቆርጥ ታላቅ ሰው ነው ሲል ነው የተናገረው። በመሀል ሜዳ ላይ መጫወትንም በተመለከተ ሲጠየቀ በዚህ ቦታ መጫወት ሁል ጊዜም ደስ ያሰኛል። እናም አሰልጣኙም ያውቃል እኔ በጨዋታው ላይ የበለጠ ተጽዕኖ ማድረግ የምችልበት ቦታ ይህ ይመስለኛል። እናም እዚያ ደግሞ መጫወት በመቻሌ በጣም ደስተኛ ሆኛለሁ ሲል ወደ ምርጡ ብቃት መመለስም ተብሎ ተጠይቆ ነበር። በራስ መተማመናችን ተመልሷል እና ያ ደግሞ በጣም አስፈላጊው ነገር ነው። በልበ ሙሉነት ስንጫወትም ከራሳችን በስተቀር ማንም ቡድን ሊያስቆመን አይችልም። እርስ በርሳችን እንተማመናለን እናም ደግሞ ጥሩ ጥሩ ነገሮችን መስራታችንን መቀጠል እንችላለን ሲልም ጭምር ነው የተናገረው። ሪኮ ሉዊስ ማንቸስተር ሲቲ ካሜራ ውጪ በቻምፒየንስ ሊግ ከአንድ አመት በኋላ በማሸነፉም ተጠይቆ ነበር። ይህንን አላውቅም ነበር። ፔፕ ጓርዲዮላ በዚህ ውድድር አመት ላይ ከሜዳ ውጭ ያሉንን ጨዋታዎች ማሸነፍ በጣም አስፈላጊ ነው እያለ ነበር፣ ምክንያቱም ትንሽ ጭንቀትን ስለሚያቃልልና ለቀጣይ ጨዋታዎችን በጥሩ ሁኔታ ላይ እንድንሳተፍም ስለሚያደርገን ነው። በሜዳችንም ሆነ ከሜዳ ውጪ ለየትኛውም ሶስት ነጥብ መታገል ይኖርብናል፣ ሲለም ነው ሪኮሎቤስ የተናገረው። ሌላኛው ፔፕ ጓርዲዮላ እንዲሁ የሰጠው ሀሳብ አለ። ፔፕ ጓርዲዮላን በርከት ያሉ ሀሳቦችን ነው ያነሳው። በጣም ጥሩ ውጤት ነው። ተጋጣሚው ምን ያክል ከባድ እንደሆነ አውቃለሁ። በጣም የተደራጁና ጠንካራ ቡድን ናቸው። በጥልቅ መከላከል ነበር የሚጫወቱት። እናም በመሃል ሜዳ ላይ መጫወት ነበረብን። በመጨረሻ ምናልባትም ሁለት እድሎች ነበራቸው፣ ነገር ግን በአጠቃላይ ጨዋታውን በደንብ ተቆጣጥረናል። ይለኛ ደግሞ ጥሩ እርምጃ ነው። እናም ረያን ሸርኪ ሁሌም ጨዋታው ላይ ካለ ምርጥ ተጽዕኖም ይፈጥራል። ኮቫቺችም ራይንደርስም እንደዛው እርግጠኛ ነኝ። ዘጠና በመቶ ሰዎች ሪኮሎቤስ መሃል ሜዳ ላይ ተሰልፈው ሲያዩት ለምን ብለው፣ እኔ እሱን ወደዋለሁ። እናም ደግሞ እንደሱ አይነት ተጫዋችም ወዳለሁ። በመከላከል በመከላከልና በማጥቃትም የሱ ብልሃት ልዩ ነው። መቼ እንዴትና የት እንደሚያቀና የቡርኖን ፖሲሽንም በትክክል ያውቃል። ያየነው ነገር ደግሞ በጣም ጥሩ የሚባል ነገር ነው ሲልም ጭምር ነው የተናገረው። ኒኮ እግሩን ብቻ ነው የተመታው። እናም ደግሞ እሱ ደህና እንደሚሆን ተስፋ አደርጋለሁ። ሲልቫ ካፕቴናችን ነው በጣም እንወደዋለን። ነገር ግን እስካሁን ምንም ነገር አልነገረኝም ስለ ወደፊቱ ብሏል። ኒኮላ ፔፔ ለአርሰናል ከተጫወተ ረጅም ጊዜ አልፏል። አሁን ቪያሪያል ቤት በመሆኑ ደስተኛ ነኝ። ነገር ግን እርግጠኛ ነኝ አርሰናል 80 ሚሊዮን ዩሮ ገደማ ከፍሏል። ምክንያቱም እሱ ምርጥ ተጫዋች ስለሆነ ነው። በአንድ ለአንድ ሁኔታም አደገኛ ነው። ነገር ግን ዶኩና ግቫርዲዮል ጥሩ ስራን ሰርተዋል ነው ያለው እኛ ሁል ጊዜም ምርጥ ቡድን ነበረን። ባለፈው የውድድር ዘመን እየተከሰተው ለየት ያለ ነገርም በዛን ጊዜ አብዛኞቹ ተጫዋቾች በጉዳት ሆስፒታል ውስጥና ማሳጅ ቴራፒስቶች ጋርም እራሳቸውን ለማገገም ሲታገሉ ነበር። በ13፣ 14ና 15 ተጫዋቾች ይኖሩናል። ከ70 ደቂቃዎች በኋላም የሚደክማሉና በቂ እረፍትም አልነበረም ምክንያቱም በሶስት ቀናት ውስጥ ሌላ ጨዋታ እያደረግን ነበር። ባለፈው የውድድር ዘመን በመጨረሻዎቹ ሀያ ደቂቃዎች ምን እንደሚከሰትም ይታወቃል። ዘንድሮም ተመልከት። እናም ከዛሬ ጋርም አወዳድራቸውም። ዛሬ በተቀያየር ላይ በራይንደርስ፣ ማርሙሽ፣ ሸርኪና ኦስካር ቦባሉኝ። በዛ ላይ ደግሞ ፎደን፣ አኬና አይት ኑሪም አሉ። በእርግጥም ይህ ካለፈው የውድድር ዘመን የተሻለ ስሜት እንዲሰማን ያደርጋል። ጠንካራ እንድንሆንና ጨዋታዎችን እንደምንቆጣጠር ይሰማኛል። እናም ደግሞ አቶሞስፌሮና የቡድኑ አጫወት ምቾትም እንዲሰማኛ ያደርጎኛል ሲልም ጭምር ነው ፔፕ ጓርዲዮላ ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከእኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው፣ በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።